ይገባዋል እንግዲህ፣ ይሄ የህማማት ሰሙን ነው። ሰሙን ህማማት ከነገ ሰኞ ጀምሮ እስከ ዓርብ ከሰዓት ድረስ ባለው ጊዜ የምናስበው የክርስቶስን እና የብሉይ ኪዳንን ያንን የፍዳና የመከራ ዘመን የምናስብበት ጊዜ ነው። እንኳን አደረሳችሁ እግዚአብሔር ልጆች ዛሬ በዚህ ቀን ከተዘጋጀው ትምህርት በፊት ይህንን ሰሙነ ሕማማት የጾማችን ማገባደጃ የሶቢያችን ማገባደጃ ነው። የድሆችን፣ ምስኪኖችን በመርዳት እንድታሳልፉ አጥብቄ አሳስባችኋለሁ። ኢየሱስ ክርስቶስን የምናገኘው በእነሱ ውስጥ ነውና እግዚአብሔር ባርካችሁ ፊቱን ያብራላችሁ እንደ ቀልድ ቸል ያል ነው ወይም የናቅ ነው ወይም እምቢ ያል ነው ነገር የሚከለክለንን ትልቅ ጸጋና ክብር እንድንመለከት ነው። ዛሬ መንፈስ ቅዱስ ያሳሰበን መጽሐፍ አስቴር ምዕራፍ አንድ ላይ ስለ ንጉሱ ስለ አርጤክስስ እና ስለ ሚስቱ ስለ አስቴን የተጻፈ ክፍል አለ። ይሄ ክፍል ንጉሱ ትልቅ በዓል እንዳከበረ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 እቺ ሴት እምቢ ማለቷ ንጉዞች ይጠራት፣ እምቢ ማለቷን የሚሰሙ ሌሎች የመኳንንት ሚስቶች ይህኑ ያደርጋሉ። ስለዚህም የትዳር ሚስጥር፣ የአብሮነት ሚስጥር፣ የመካባቢ ሚስጥር ይፋለሳል። ስለዚህ ከባድ የሆነ ውሳኔ ወሰነ። እሷን ፈቶ ሌሎች ሰዎችን አወዳድሮ ሚስት አርጎ ማግባት ፈለገ። ለዚህ ነው መጽሐፍ አስቴር ላይ አስቴር የምትባለዋን አዲስ የተባለች ሴት አይሁዳዊ ሴት መርጦ ያገባት በዚህ ምክንያት ነው። ግን ከአስቴር ይልቅ አስጢን ያጣቸው ነገር ነው የሚገርመኝ። የብዙ 128 ዓመት ሀገሮች በላይ መሪ ነው፣ ንጉስ ነው። ሄሰ እና አስጢን የ128 አገር መሪ ሚስት ነች። ይህንን ሁሉ ክብሯን ረሳች። ባሏን እንቢ ስትለው፣ በአደባባይ ስትነቀው፣ ስታዋርደው ምን ይመጣል ብላ አላሰበች። ወይ በጣም እንደሚወዳት አስባ ምንም ማያመጣን በላም አስባ ይሆን። ብቻ ሌላ ግን እንደ ቀልድ ካፋ ያወጣቸውን ቤታ ዋጋ አስከፈላት። እሷ ትሽራ እሷን ፈቶ ሌላ አንዲት ሴት አስቴር የምትባል ሴት እንዳገባ ይሄው መጽሐፍ ክፍል ይናገራል። እንግዲህ ትልቅ ነገርን በትንሽ ነገር ማጣት አያስገረመውም? እግዚአብሔር ልጆች በጣም ትልቅ ነው የጌ መሆን የምሪ የሙግ የንጉስ ሚስት የመሆንን ክብር በትንሽ ነገር ማጣት አያናድድም ወይ? ለምንድን ነው በዚህ ልክ ዋጋ መክፈል የሚያስፈልገው? እግዚአብሔር ልቻችን እኛ ምንድን ነው የምንማረው? ጌታችን ኢየሱስ ክርስቶስ በጥቂቱ የታመነ በብዙ ይሾማል ብሎ ጥቂት ነገር እንኳን ላይ ታማኝ መሆን እንደሚገባ አስተምሮ ነው። ጥቂት ነገር ምንድን ነው? ሚስት በባሏ ፊት ሁልጊዜ ታማኝ መሆን አለባት። ባሏን የምታዳምጥ መሆን አለባት። ባሏን ኃይለ ቃል የማትናገር ባሏን የማታንቋሽሽ፣ ምን ያመጣል ብላ የማታጣጠል መሆን አለባት። ነገ ይህን በማለቷ አንድ ቀን ቤቷ ልታፈርሰው ትችላለች። በጣም ትልቁን ክብሯን አስኔን ያጣችው አንድ ቃል ተናግራ ነው፣ እምቢ አልመጣም ብላ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 ምናተርፈው ትርፍ በዛው ልክ ትልቅ ነው። የጌታችን ወንጌል በትንሹ የታመነ በብዙ ይሾማል ብሎ ያስረዳን። ይሄንን በህይወት ስራችን እግዚአብሔር ባስቀመጠን ስራችን ትንሽ የሚባል ነገር ከኛ አቅም በታች ነገር ሰጥቶ እግዚአብሔር ይፈትነናል እና ያችን ስራችንን ትንሽ ናት ለመናቅ የለብን በአግባቡ መስራት አለብን። እግዚአብሔር ለትልቅ ክብር ለትልቅ ክብር አይመጣ አንዲትም አቃት። ኢትዮጵያ አዲስ አበባ ውስጥ ባንክ ቤት የምትሰራ ልጅ ቃለው፣ እና በጣም ስራ የምትወድናት። በስራ ቦታዋ ደግሞ ያሉ ባልደረቦቿ እንደሱ አይደሉም። የሁሉም ይሰራል ግን በእሷ ልክ አደለ እና ይሄ ባንክ አካውንት ብዙ ያስከፈተ ከሰማንያ በላይ አካውንት ያስከፈተ የተሻለ ባልንትን ቦነስ ያገኛል፣ ደረጃው ከፍ ይላል የሚል ማስታወቂያ ወጣ። እነሱ ሌሎች ስራተኞች እውነት አልመሰላቸውም፣ ቀልድን የመሰላቸው እሷ ግን ቀልድ አልመሰላትም። ትንሹን ስራዋን ተነስታ ጀመረች። ሰማንያ አይደለም ሁለት መቶ ዘጠና አካባቢ ነው የአካውንት አስከፈተች። ትልልቅ ገንዘብ ያላቸውን ሰዎች ወደ ባንኩ አመጣች። ጸሐፊ ነበረች ያን ጊዜ ወስዶ፣ ባንኩ ቢዝነስ ማናጀር አደረጋት። ትልቅ ቦታ ከማናጀሩ ቀጥሎ ሁለተኛ ቦታ፣ ብዙ እርከን አሳደጋት።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 እሷ የተስፋው ዘር እናት እሆን ዘንድ ወደ ከነዓን መጣች። የሳቅ ሚስት ሆነች። እስራኤል እናት ሆነች። ትንሽ የሚመስል ነገር አድርጋ። አስጤን ግን ትንሽን ነገር ነው የሚባለውን ነገር ማዘጋቃታት ነ ክራውን ደፍተሽ ነን ያላት፣ በጣም እየርማችሁ ልብሰተ ልብሰ መንግስት ለብሰሽ ነን ያላት እና ሲላት ከክብር ጋር የጠራት እውነት ለመናገር አንዳንድ ጊዜ ሩትን ተመልከቷት። ሩት መሬት ለመሬት እርሻ ለእርሻ እየቃረመች ነው እግዚአብሔር ያገለገለችው። አስጢን ግን ክራውን ለብሳ ትምጣ ነው የተባለችው። እምቢ አለች፣ አልመጣም ማለች አልመጣም። እግዚአብሔር ልብ ይስጠን። በእውነት ሰው ልብ ሲያጣ ነው እንደዚህ የሆነው። ክብሩን እንኳን ይንቃል። የገዛ እግዚአብሔር የዘረጋለትን መሰራል በገዛ እግሩ አሽቀንጥሮ ይወርወራል። መውረጃ ያጣል። ከዛ በላይ ወድቆ ይፈጠፈጣል። የአስጢን ስህተት ይሄ ነው። ምንም ነገር ቢሆን ምንም ነገር፣ በተለይ ደግሞ ሰውን ከሰው ጋር ባለን ግን ሰውን የሚያስቀይም ምንም ነገር አታደርጉ፣ ምንም ነገር አትናገሩ። ተዳራ አጋርን አይደለም፣ ጓደኛን፣ የሥራ ባልደረባን፣ ሰው አስቀይሞ ትርፍ የለም። ባሏን አስቀይማ በሰው ፊት አስተኝታዋላለች። ምን ያመጣል? ላትበሉ፣ የሚያመጣ እግዚአብሔር ነው የሚመልስም እግዚአብሔር ነው። ይኸውላችሁ፣ ፍርድና ፍትሕ ከሰው እጅ የሚመስለን ሰዎች ነን። ምን ያመጣል የምንለው? ሰውዬው እንዳሆነ ስናየው ምስኪን ሆኖ ስናየው የማይታዘዙት ምስኪን ሆኖ አንዳንድ ሰው የማይታዘዙት ሰው አለ ማለት፣ ሚስኪን ሰው ና ቢባል ሰው የማይመጣለት፣ ሂድ ቢባል ሰው የማይሄድለት ወይ ይሄ ሰው ባል ይሆናል ወይ ሴት ሚስት ትሆናለች ወይ ወንድም ይሆናል ወይ እህት ትሆናለች። ቀን ስለከፋበት ማንም አይታዘዘው፣ ምን ያመጣል ብለን እንቀዋለን። ግን የሚያመጣ ሰው ነው ሚኮንን? ማን ነው ሚፈርድስ? ማን ነው አላለም? ቅዱስ ጳውሎስ ሚኮንን ማን ነው? ከሙታን የተነሳው ኢየሱስ ክርስቶስ አይደለም? ዳኛ ሰው ብቻውን አምጭና ምላሽ አክባሪና ሸም ይመስላችኋል? ለእያንዳንዱ መልካምነታችን ብድር የሚከፍል የሰራ አምላክ ዞማታወቅ ምን ያመጣላ ይባል። ከነዚህ ከተናናሾቼ አንዱን እንዳትንቁ ተጠንቀቁ መላእክቶቻቸው ዘወትር የአባቴን ፊት ማንም ሰው ታናሽ ተብሎ አይናቅም። እንኳን የከበረ ሰው አይደለም ታናሽ የሚባል ሰው እንኳን አይናቅም። ማን እንደሆነ ምን እንደሆነ የሚያውቅ የእግዚአብሔር ስለዚህ ሁሌም በህይወታችን ውስጥ ትንሽ አድርገን የምንተው ቀለል አድርገን የምንተው ብናረገው ግን የሚጠቅም ነገር አላለም ማድረግ ለምሳሌ ትናንሽ ነገሮችን አድርጉ ስንባል ቤተክርስቲያን ውስጥ ትልቅ ነገር ካልሆነ አይመለከተኝም አትበሉ። ወንጌል የተሰበከ ለምሳሌ ወንጌል የተሰበከ ሶሻል ሚዲያዎቻቸው ፌስቡክ ላይ ቲክቶክ ላይ ዩቲዩብ ላይ ዋትሳፕ ላይ ቴሌግራም፣ ቫይበር ላይ ሼር አድርጉት ስንባል ምንድን ነው ሼር ምንም አይመስለን፣ እንደ አስጤን ቀለል አርገን እንተዋዋለን ኖረውረዋለን እግዚአብሔር ክብር ላይመጣለን ሆናል ያን ነገር የሚያዘን